ሰባት የምስራቅ አፍሪካ ሀገራት ማለትም ጅቡቲ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ እና ኢትዮጵያ በስድስት የውድድር አይነቶች የሚሳተፉበት አምስተኛው የምስራቅ አፍሪካ የፖሊስ አዛዦች ኅብረት አባል ሀገራት የስፖርት ፌስቲቫል በአዲስ አበባ ተጀምሯል። ከፌስቲቫሉ ጋርም የኢትዮጵያ ፖሊስ የተመሠረተበት 116ኛ ዓመት እየተከበረ ነው። የስፖርት ፌስቲቫሉን ያስጀመሩት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ለአፍሪካ አርያ የሆኑ ተቋማትን በመመስረት ባለታሪክ ሀገር ናት ብለዋል። ለዚህም ፖሊስ ማሳያ መሆኑን ጠቅሰዋል። ከተመሠረተ 116ኛ ዓመታትን ያስቆጠረው የኢትዮጵያ ፖሊስ ከብዙ የአፍሪካ ሀገሮች የፖሊስ ተቋማት ጋር ለዘመናት አብሮ ሰርቷል። አንዳንዶቹን አሰልጥኗል። ለአንዳንዶቹ መቋቋም ምክንያት ሆኗል። ከሌሎች ደግሞ ብዙ ነገሮችን ተምሯል። የአፍሪካውያን ሰላም እድገትና ብልጽግና ያለ ፖሊስ ተቋማት ጥንካሬና ብቃት የሚታሰብ አይደለም። በቁጥሩ የተመጣጠነ በስልጠና ብቁ የሆነ በቴክኖሎጂ የዘመነ ከአዳዲስ የዓለም ሁኔታዎች ጋር አብሮ የሚጓዝ የፖሊስ ተቋም አሁን ላለችው አፍሪካ የግድ ያስፈልጋታል። ባለፉት ሰባት ዓመታት በጸጥታ ዘርፍ ላይ የተሰራው ሪፎርም የፖሊስ ኃይልን ይበልጥ ዘመናዊ፣ ይበልጥ ብቁ ውጤታማና ግዳጅ ፈጻሚ የመሆን አቅም እንደፈጠረለትም ምክትል ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ ፖሊስ አደረጃጀቱን እያስተካከለ የአባላቱን የስልጠና ብቃት እየጨመረ ከአዳዲስ ቴክኖሎጂዎች ጋር የመስራት ልምዱን እያዳበረ ዓለም አቀፍ ልምዶቹን እያካበተ መጥቷል። ባለፉት ሰባት ዓመታት ያደረግነው የጸጥታ ተቋማት ሪፎርም ደግሞ ፖሊስን ይበልጥ ዘመናዊ፣ ይበልጥ ዝግጁ፣ ይበልጥ ደረጃውን የጠበቀ፣ ይበልጥ ግዳጅ ፈጻሚ እያደረገው መጥቷል። በምንገኝበት የምስራቅ አፍሪካ ቀጣና ሊፈጠር የሚችልን ድንበር ተሻጋሪ ወንጀል ለመከላከልና የሽብር ጥቃትን ለመቆጣጠር የቀጠናው ሀገራት የተቀናጀ የፖሊስ ስራ እንደሚያስፈልግ አንስተዋል። የአፍሪካና የእስያ መገኛ የሆነችው የምስራቅ አፍሪካ ቀጠና ጠንካራ የፖሊስ ሰራዊት የሚያስፈልገው ቀጠና ነው። ህጋዊ የሆኑ የሸቀጦች የካፒታልና የሰዎች ዝውውር ለማሳለጥ የመሰረተ ልማቶች ደህንነት ለማረጋገጥ እየረቀቁ የመጡ ልዩ ልዩ ወንጀሎችን ለመከላከልና ዘመናዊ ብቁ ጠንካራና ወትሮ ዝግጁ የሆነ የፖሊስ ሰራዊት እንዲኖር ያስፈልጋል። ለዚህ ደግሞ በተለያዩ ህብረቶች በኩል በጋራ መስራት አለብን። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ከነዚህ ውስጥ አንዱ ነው። በስፖርት ውድድሩ መክፈቻ ላይ ንግግር ያደረጉት የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኢትዮጵያ ፖሊስን ጊዜው በሚጠይቀው መልኩ ለማደራጀት ሰፊ የሪፎርም ስራዎች መሠራታቸውን ጠቅሰዋል። በተሰሩ ስራዎች በሰው ሀብት ልማት፣ በቴክኖሎጂ፣ በአቅም ግንባታ፣ በሎጂስቲክ፣ በምርመራ፣ በወንጀል መከላከል፣ በግንኙነት በአጠቃላይ በተቋሙ በተደረገ ሁለንተናዊ ሪፎርም ትልቅ ውጤት ተመዝግቧል። በዚህም የአገራችንን እና ህዝቦቿን ሰላም እና ደህንነት በአስተማማኝ ደረጃ የማስከበር አቅም ተፈጥሯል። ሚያዚያ 26 2017 ዓ.ም የ116ኛው ብሔራዊ ፖሊስ በዓል ስናከብር አሁን የደረስንበትን አቅምና ስኬት ለማሳየትና በቀጣይም በዚህ ሳንዘናጋ በመትጋት አጠናክረን ለመቀጠል ነው። በስነ ስርዓቱ ላይ የተገኙት የኢንተርፖል የቀጣናው ተወካይ ባስኮ ጋሃጂ ፌስቲቫሉ ለሀገራቱ የፖሊስ ተቋማት የልምድ ልውውጥ ምቹ ድል መሆኑን ጠቅሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ በአምስተኛው የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት የስፖርት ውድድር የሚሳተፉ ከስድስቱም ሀገራት የመጡ ተሳታፊዎች የተሳካ ውድድር እንዲያደርጉ መልካም ምኞታቸውን ገልጸው ሁለተኛ ቤታቸውን አዲስ አበባን ተዘዋውረው እንዲጎበኙ ጋብዘዋል። የኢትዮጵያ ፖሊስ ኢትዮጵያውያንና የአፍሪካ አፍሪካን በዓለም መድረክ ያስጠሩ ስመጥር ስፖርተኞች ያፈራ ተቋም ነው። እንዲህ አይነት አፍሪካዊ የሆኑ ስፖርታዊ ኩነቶች እንዲያዘጋጅ ታሪኩም ልምዱም ይረዳዋል። ይህ ስፖርታዊ ፌስቲቫል ህብረታችን የበለጠ የሚጠናከርበት እንደሚሆን አምናለሁ። እናንተ ወደ አዲስ አበባ የመጣችሁ የመጣችሁበት ወቅት ደግሞ እጅግ አስደሳች ወቅት ነው። ከተማችን እየተቀየረች ነው። የአፍሪካ ከተሞች ምን መምሰል እንዳለባቸው ማሳያ እየሆነች ነው። ተዘዋውራችሁ ተመልከቷት። ሙዚየሞቿን እና መናፈሳዎቿን ጎብኙ። ታሪካዊ ቦታዎቿን ተመልከቱ። በጎዳናዎች ተመላለሱ። ህዝቡን እንግዳ ተቀባይነቱን ትደሰቱበታላችሁ። ያላችሁት በአፍሪካ ዋና ከተማ በመሆኑ እንደ ቤታችሁ ሁኑ። ኢትዮጵያውያን በሙሉ ያሸነፉበት የሴቶች 1500 ሜትር ውድድርና የወንዶች አራት በአራት መቶ የዱላ ቅብብል ውድድርም ተካሂደዋል። ለውድድሩ አሸናፊዎችም ምክትል ጠቅላይ ሚኒስትር ተመስገን ጥሩነ